መጀመሪያ መኮኔ ተናገሬ ነበር ቤተሰብ ዛሬ ሩታና ኢሱ ለየት ባለ ነገር መተዋል። እነ ፍቅርና ብርሽጋ አዲስ ነገር አለ። ላይክ እና ሼር፣ ሰብስክራይብ በማድረግ እስከ መጨረሻ አብራችሁ ቆዩ። በመጀመሪያ ግን የሩታ ምርጫ ተቀብላችሁ በደስታዋ ተደስታችሁ፣ እስቲ ላሁንም ከጎኗ ላላችሁ ሰዎች እናንተን አለማድረግ እነ ፉግነት ነው። በጣም ጀግና ናችሁ። ሩታ ከዱሮ ሙዷ ወታ አሁን ላለችበት መድረሷ ካጠገቧ ያሉ ሰዎች ሳይሆኑ እናንተ ቤተሰቦቿ ኦዲየንስ፣ እናንተ ናችሁ እዚህ ደረጃ ያደረሳችኋትና ዛሬም እንደተለመደው ፏብልጭ ድምቅምቅ ብላ ከኢሱ ጋር መታለች፣ ነጭ በነጭ ለብሳ። ብዙቻችሁ ግን የማስታወስ ችሎታችሁን ሳላደንቅ አላልፍም። ዳኒ የገዛው ቀሚስ ነው እያላችሁ ነው። ቀሚሱን ተዉትና የሩታ ፈገግታ የሩታ ደስታ ኢሱን ካገኘች በኋላ በጣም ተቀይሯል። ካለባበሷ ጭምር ማለት ነው። ለዚህ ደግሞ እናንተ ናችሁ ዋነኛውን ድርሻ የምትወስዱት። እንደምታውቁ ከጎኗ ያሉ ሰዎች በጣም እሷ ውስጧ እንዲፈራ በራሷ ኮንፊደንስ እንዳይኖራት ነው እያደረጉ የነበሩትኝ፣ አሁንም እያደረጉ ያሉት ነገር ነው። ግን ሩታ መስሜ ጥጥ ነው ብላለች። ዳኒ ጋር የተለቀቀውን ቪዲዮ አይታችሁ ከሆነ ዳኒ ከአብሩሽ ጋር አስታርቃለሁ ብሎ ነው የመጣው። ግን ዳኒ በመሀል እኮ ሩታን አፈቅራታለሁ እያለ ነበረ። እዚህ ጋር እየተሰራ ያለው ስራ ምንድን ነው? ሩታ ምንም እንኳን እነሱ ለስራ ቢሆንም ግን የተሰጣት አይዲያ ለሩታ ልክ አይደለም። ሁሉ ጊዜ እንደምሰሙት በቃ አሁን አብሮሽ ከቀረብሽ አንቺ ታለቅሻለሽ፣ የሆነ ነገር ቢፈጠር አንቺ ትጎጃለሽ፣ አንቺ እንደዚህ ትሆኛለሽ ነው እያሏት ማለት ውስጧ ፍራቻ እንዲያድር እንድትፈራ፣ ኮንፊደንስ እንዳይኖራት ማለት በራሷ መተማመን እንዳይኖራት ነው እያደረጉ እየሰሩ ያሉትኝ። ብዙ ጊዜ ምናልባት የሆነ ሰው ጎዳው ሲባል አካላዊ ጉዳት ምናምን ሊሆን ይችላል፣ ግን እዚህ ጋር በአሚሮዋ ላይ ነው እየተጫወቱ ያሉትኝ በሩታ ላይ ማለት ነው እና እንግዲህ ዳኒ ደግሞ ከመቼ ጀምሮ ነው ሩታን ከአብርሽ ጋር ሊያስታርቅ የሚችለው አውቆ ነው ቤተሰቦች ደስተኛ ስትሆን ማየት አይፈልጉም አብርሽም ዳኒም ማለት ነው ምክንያቱም ከእሱ ጋር መሆን አትች ከእሱ ጋር ከምትሆኝ ከአብርሽ ጋር ብትሆኝ ይሻለኛል እያለ ነበረ ዳኒ ምክንያቱም ከእነሱ ከሆነ አንድ ቀን ስትስቃይ ታችኋታል? ሁሌ እንዳለቀሰች ሁሌ እንዳኮረፈች ሁሌ ሰምተን የማናቀውን ድምጿ ሲጮህ እንኳን ሁሌ እንዳስጮኋት ነው አደለ? ቤተሰብና ልክ ከይሱ ነጥለው ወደ እነሱ ጋር ማምጣት የፈለጉበት ምክንያት ዩቱባቸው ላይ ሩታ ከሌለች እኔ አላቅም። ሩታ የሆነ የወጥ ቅመም ናት። እንዲህ ሩታን ጣል ካላደረጉ ዩቱብ ቪዲዮ ላይ መስራት አይችሉም። አሁን ደግሞ ከእሱ ጋር ስትሆንባቸው ጊዜ ከእሱ ጋር አሪፍ ጊዜ እያሳለፈች ነው። ቻናሏ ላይ ከእሱ ጋር እየሰራች እየለቀቀች ነው። በነገራችን ላይ መጀመሪያ ጊዜ ሩታና እሱ ሲመጡ እኔ ተናግሬያለሁ፣ እንዴት እንደተገናኙ ለምን እንደተገናኙ እና እሱንም በደንብ የምነግራችሁ ይሆናል እና አሁን ሩታ በራሷ ቻናል ስትመጣ ከእሱ ጋር ደስተኛ ሆና ብዙ ነገሮችን እየሰራች ነው የምትመጣው እንዳያችኋት። ሲቀጥል በጣም ኮንፊደንስ እንዴት ብዬ ልንገራችሁ የውስጧ ጀግንነት አውጥተዋለች። ኢሱ ከተለያየ ወንድ ጋር እየሆነች ነው ሩታ ምናምን እያላችሁ ነው። መጀመሪያ ጊዜ ቪዲዮን የሰማችሁ ሰምታችኋል። አሁንም ስደግምላችሁ እስቲል እስካሁን ማን ነው ሩታና ኢሱ ጋር ያለው ምርጥ ጓደኝነት ነው እንጂ ፍቅረኝነት አልተጀመረም። ቤተሰቦቼ ሜቢ እሱ ለሩታ ስሜት አለኝ ከዚህ በፊት በጣም እከታተላት ነበር፣ አያት ነበር ብሎ ተናገረ እንጂ እስካሁን ጓደኛሞች፣ በጣም ምርጥ ጓደኛሞች ናቸው እንጂ ፍቅር ምናምን የሚባለው ነገር አልተጀመረም። አሁንም እንግዲህ ትናንትና አይታችኋል ዳኔጋ የተለቀቀውን ቪዲዮ ከአብርሽ ጋር አስታርቃለሁ ብሎ ብዙ ነገሮችን ሲናገር ነበር። ከኒህ በፊት የምታቂው አብርሽን ነው። ስለዚህ ወደ አብርሽ ተመለሺ፣ አያዋጣሽም ኢሱ በኋላ አብርሽን ብታጭው ታለቅሻለሽ፣ ትጎዳለሽ፣ ውስጥ ይሰባበራል፣ ዞረሽ ዞረሽ እኛው ጋር ትመጫለሽ እያለ ሩታን እያስፈራራት ነበረ። ጀግናው ጓደኛዋ ግን እኔ ከጎኗ ያለው አይደለም ማን እንኳን አይደለም ልታለቅስ ማንም ከጠቅማ አላስደርስም ብሎ መቶላታል ማለት ነው። ዛሬ ደግሞ ሩታ እንግዳ ውስጥ ለአንተም ዩቱብ ቻናል ይከፈትልህ ብና ዩቱብ ቻናል ከፍታለታለች። እኔ መጀመሪያም እነግራችኋለሁ፣ ሩታና ኢሶ አንድ ላይ ሲመጡ ሁለት አይነት አማራጭ እነግራችኋለሁ። አንደኛ ሩታ አብሯት እንዲሆን አብሪሽን ለማስቀናት ብር ከፍለው ኦር ደሞ ቻናል እንዲከፈትለት ነው ከሩታ ጋር እየሰራ ያለው ብያችሁ ነበረ። ይኸው ዛሬ ጊዜው ደርሶ ዛሬ የኢሱ ቻናል ተከፍቷል። ቤተሰቦች ግን እኔ ደስ ያለኝ ነገር ምንድነው ሩታ ስቃ፣ ፈካ ብላ በቃ አለባበሰ ሙሉ ለሙሉ ሱሪ የሚባል ቤተሰቦች ትታለች። በቃ የምለብሰው ቀሚስ ሙሉ ቀሚስ ረጅም ደግሞ ጥላ ያዘች ራሱ መሄድ ጀምራለች። ይሄ እኮ ትልቅ እየለውጥና መቀየር ነው ቤተሰብ እና ይሄ መቀየሯ ለውጡ ተጠብቀ ስላላስደስታቸው ዳኒና አብርሽ ብዙ ነገሮችን እያደረጉ ነው። ብዙ ማለት ነው እኔ በነገራችን ላይ ማለት ነው ሰው ሲጎዳ ሲያለቅስ ሲከፋው ማየት አልፈልግም በምንም ታምህር ቢሆን ብዙ ጊዜ ተናግራለሁ ምንም እንኳን ለስራ ቢሆንም ሩታ የሚሰጣን ነገር አግባብ አይደለም አይኗን ልታጠፉት ነው ወይ ምንድን ነው ነገሩ በጣም ብዙ ጊዜ ነበር ቪዲዮ ስሰራ የነበረው እና ቪዲዮን ተመልክተው ነው መሰለኝ አሁን ያለችበት ታይም የሩታ በጣም ምርጥ የሚባል ነው ብዙዎቻቸው ስቲል እስካሁን ከጎኗ በርቲ ሂጄበት ልዕልት ጀግና ነበር እያላቸዋት ነው ይሄ ደግሞ ለሷ ማለት ነው የበለጠ ኮንፊደንስ እንዲሰጣ የበለጠ አብርሽም ሆነ ዳኒ ይህንን ነገር አንቺ ነሽ የምታውኘው ምሰሩ ቢሏት እንኳን እንዳትቀበል ነው የሚያረጋት። ቤተሰቦቼ ውስጧ ያለ ወኔ በአሁኑ ሰዓት በቃ እንዳትጠይቁኝ። በተለይ ደግሞ ከሱ ጋር ከተገናኘች በኋላማ መስማዋ ጥጥ ነው። ብዙ ጊዜ ቤተሰቦቼ ካላችሁበት አንድ እርምጃ ስትራመዱ የሆነ ከፍ ያለ ነገር ታገኛላችሁ ማለት ባጠገባችሁ፣ በዙሪያችሁ ያለ ሰው የእናንተን ሞራል የእናንተን ቅስም የሚሰብር ከሆነ ተወት አድርጋችሁት፣ ወጣ ስትሉ ያላመናችሁትና የማይጠብቁት ሰዎች ምርጥ ምርጥ ማለት የምታገኙት ልክ እንደ ሩታ እና ብዙቻችሁ። እንግዲህ ትናንት ደግሞ ከሩታ ተማሩ ብዬ ትናንት ከትናንት ወዲያ የሰራሁት ቪዲዮ ላይ ምንድን ነው የምናማረው እያላችሁ ነበረ። የምትማሩትማ የሆነ የምታፈቅሩት የሚጎዳ ምንድን ነው የምትወዱት፣ ወር ደግሞ የባላችሁ ሲጎዳችሁ ቆዝማችሁ መቀመጥ የለባችሁም። ራሳችሁ መንከባከብ፣ ራሳችሁ መጠበቅ፣ ያንን ነው እንድትማሩ ብዬ እየተናገርኩት ማለት ነው። ሲቀጥል እንግዲህ ያው አብርሽም ቆዛዝሟል። በጣም ከምታስቡት በላይ ቁዝምዝም ብሏል። ከዚህ በኋላ በቃ ሁሉ ጊዜ ሩታን እንዳስፈራራ ነው። ነገር ግን ሩታ መስሚያ ጥጥ ነው። ከፈለገ ሄደህ አምተህ ማግባት ትችላለህ ብላለች። ወደ ፍቅር ጋር ሲመጣላችሁ ፍቅርዬ፣ እንግዲህ ቤተሰቦች የፍቅር ጥያቄ ቀርቦላታል። ቤተሰብ የፍቅር ጥያቄ ማን ነው ያቀረበው ካላችሁ፣ መቼም ዘንድሮ ሁሉም አፈቀሮች ወደድኩሽ ነው እየሰሩ ያሉት እና የፉ የቅርብ ጓደኛ የልብ ጓደኛ። እኔ እኮ ከፉ ጋር ትሆኛለሽ ብዬ እየጠበቅኩ ነበር። ካልሆንሽማ ሌላ ከሚወስድሽ እኔ ራሴ ልውሰድሽ ብሎ ፉዬ። በነገራችን ላይ በጣም ነው የደነገጠው ከምታስቡት በላይ ማለት። አንዳንድ ጊዜ ወንዶች የጣሉትን ሲያርሱባቸው አይወዱም እንደሚባለው። ካጠገቡ ያለችው ሴት እያሽኮረመምክ ፍቅርዬን ከተውሃትኝ ታዲያ ምን ችግር አለው? ጓደኛ ቢወስዳትኝ። በእርግጥ ባህላችን አይደለም ጓደኛ የጓደኛውን ፍቅረኛ፣ በጣም ነውር ነው ያሳፍራል ሁላ እና ግን የፍቅርዬ መስ ምን ይሆናል የሚለውን ቪዲዮ ይለቀቃል የምናየው ይሆናል። ፍቅርዬም አብርሽንም ፉንም አልፈልግም፣ አያስፈልጉኝም ከዚህ በኋላ ብላ ትታቸዋል። ቤተሰቦቼ በአጋጣሚዎች ካላገኘኋቸው በስተቀር ከእነሱ ጋር ምንም አይነት መቀጠል አልፈልግም። አብርሽም የራሱ ጉዳይ፣ ፉም የራሱ ጉዳይ፣ እኔ የራሴን ህይወት እመራለሁ ስትል የፉ ጓደኛ ደግሞ እኔ ከኮንሽ ነኝ፣ ምንም ነገር ቢፈጠር እኔ በማንኛውም ሰዓት፣ አንቺ ስታለቅሽ ፓስወርድ ማየት አልፈልግም። በነገራችን ላይ እኮ ማለት ነው የፉ ጓደኛ ብሩክ ነው ስሙ። ፍቅር እያታለቅስም። አዎ ይሄን ማወቅ አለብህ። ፍቅር እያታለቅስም። ማድረግ ከፈለገችም በራሷ ታደርገዋለች እንጂ የሰው እርዳታ አስፈልጋትም። ሜይ ቢ ቪዲዮ ለመስራት አሁም ልትፈልግ ትችላለች። እና ራስህን ጠብቅ። እኔ አንተ እንዳታለቅስ እየፈራው ነው። ምክንያቱም ያው እንደነገርሁ ፍቅር በጣም በራሷ የምትተማመን ሴት ስለሆነች ሰዎች አታለቅስም። ለዛ ያው